ብዙ ጊዜ ተነግሯቸው አልሰማም ያሉት ሴቶች መጨረሻቸው ምን እንደሚሆን እናያለን። ምክንያቱም ለአራት ዓመት ያህል ራሱን ሳይገልጥ በሌላ ሰው ፎቶ እየተጠቀመ ሰማንያ ሶስት ሴቶችን የራቁት ቪዲዮ ሲያስልክ ነበር። አንድ ግለሰብ ወደ ሚዲያ ብቅ ብሏል። እንግዲህ እሱ ማስረጃ የላቸውም ይሄን ለማለታቸው ቢልም፣ ግን ብዙ ሴቶች ለዚህ ሰውዬ የራቁት ፎቶ የራቁት ቪዲዮ እንደላኩ የተወራ ይገኛል። እንግዲህ ይህ ሰው በቃ ራሱን በሌላ ሰው ፎቶ እየተዋወቀ እኔ ይሄ ነኝ ነው የሚለው። እሱ ግን ይሄ ነው ማለት ነው። እና ብዙ ሴቶችን ሲያጃጅል ከርመዋል። በእውነት ለመናገር አያስቅም። እኔ የምስቀው እንዴት አራት ዓመት ሙሉ በቪዲዮ ላገኝ የምትለው አንድ ሴት ትጥፋ። በጣም በጣም በጣም ነው የደነቀኝና እስኪ ስለዛ ምን ተባለ፣ አጠቃላይ ያለውን ሁኔታ እንስማና በቪዲዮ ከሰማን በኋላ የሰውየውን መልስ ከሰማን በኋላ፣ እኛ ደግሞ የራሳችንን አስተያየት እንሰጥበታለን። ለማንኛውም ሴቶችዬ አሁንም አሁንም አሁንም መጃጃላችሁን አቆሙ። ያያችሁት ፕሮፋይል ሁሉ የራሱ ሊሆን አይችልም እና ንቁ፣ ንቁ። በተለይ የማዳም ቅመሞች ምኑ ናችሁ ነው? ግን በማ የማዳም ቅመሞች እህቶቼ፣ ምንድን ነው የነካችሁ? እንዴት ይሄንን መባንን አቃታል? እስኪ ሐቢባ የምትለው እንስማ። እሷ ቤት ነው ሚስጥሩ የወጣው። የሰማንያ ሶስት ሴቶች የራቁት ቪዲዮ እንዳለው ምን እንደሚያደርገው አላውቅም ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ። በጤና አንድ ሰው አራት አመት ሙሉ ሴት እየጀነጀነ በአራት አመት ውስጥ የሰማንያ ሶስት ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። እኛ ሶስት መድኃኒት የተረፉ ሴቶች እና በቪዲዮ ሲያስፈራራቸው መርዝ የጠጡ ሴቶች አሉ ያለች። እናንተስ ምን ትሉታላችሁ? በእግዚአብሔር ማን ነገረሽ? ሲስተር ናት የጠያየቀችው። ኖርማሌ እዛው ሀገር ፍራንክፈርት እንደሚኖር እና የአሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ፣ ስራ አይሰራም። እርግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው ምሰራው፣ ሀያ አራት ሺህ ዩሮ ነው ደሞዝ፣ እዚ አስር ቀን አሜሪካ ሀያ ቀን ጀርመን ነው ምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን በከይ ኮርተን፣ አሱ ጋይስ እንዲህ ነው ያጃጃላቸው። እንግዲህ የሶፍትዌር ኢንጂነር ነኝ አንዴ ጀርመን አንዴ አሜሪካ እያልኩ ነው የምኖረው አርባ ሺህ ዩሮ ነው የምበለው ብሎ ወይኔ፣ ግን ወንዱ ራሱ ደፋር ነው። ግን 83 ሴት ለማጃጃል እንዴት በቃ ከ83 ሴቶች አንድ ሚባንን ይጥፋል ገባ ባንዲራ ማውለብለብ በበበር ይቀረን እየገባ ለዛ ማምሳሽ፣ ለዚህ ማምሳሽ ቃል ሲገባ እውነት መስሎን፣ ግን የለ ደረሰኛ አላመጣ እና ላከበረ እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ይንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አክ ምክንያቱ ጫና ስለሚያደርግ አንደኛ አርባ ሀገር ነው ምሰራው ሶቪት ነው ምሰራው። ደሊት ላይ ስልኪ ደውልልሽና አትዘግኝም ስልኩ እያዳመጠሽ ምተኛ አንቺ ጋርም እንደዛ ነው። አዎ፣ ይኸው አበበችም ይኸው ወይረኦብንም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉታኝ ነው የሚላችሁ። እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም የቁም ቪዲዮ ምናምን የለኝም። ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ። እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም ሲጀመር፣ እንዲጠይቀኝም ፋታ አልሰጠውም ነበር። በቀልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴት እና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንደ ምን አይነት ሰው ብትሆኑ ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር፣ ነጥብ ይዤበት ጠይቀው ነበር። እና ኢትስ ኖርማል ምናምን ሲለኝ እንደ አውሮፓ ወይም ይሄ ሴክሹዋል ወሬ ነው የሚያወራው እያለች ነው። እነዚህ እንግዲህ አሁን እዚህ ሳቢባ ቤት ያሉት የተደረደሩት የእሱ ጥቃት የደረሰባቸው ወይም የእሱ ሰለባዎች ናቸው። ብቻ እስኪ የማዳም ቅመሞች ግን በደንብ ስሙ፣ ትማሩበታላችሁ በእርግጠኝነት። ሁሉንም ሰው ማመን እንደሌለባችሁ ነው። ምክንያቱም ኦንላይን ለሚያወራሽ ወንድ ሁሉ እውነተኛ ወንድ ነው ማለት አይደለም። እና እስኪ በደንብ አዳምጦ የማዳም ቅመሞች፣ ከዚ እናንተ ላይም የደረሰ ነገር ካለ ወይም በጓደኞቻችሁ የደረሰ ነገር ካለ ኮመንት አርጉ። እንቀጥል ስቴስ ኮሆነች ድረስ ኖርማል ነው እኔ በጣም ከአእምሮ የበላይ የሆነ ሰው እያዘጋጃችሁ እኮ ነው። በአካል ሳት ትገናኙ ከወዲሁ አምናችሁበት እንድትሄ ደግሞ ማለት ነው። ቱ ዊክስ ይልሻል ኢትዮጵያ ልገባ፣ ቱ ዊክስ ይልሻል። ቱ ዊክስ ቀርቶ እንዶ በሀያ ዓመትም አይገባ ይጀመር አይመጣ ቆጥ ነው ኮማሪ ይኸው፣ ይኸው አበበችን ጉድ ሰራት። ዱባይ ትኬቴን ከዚ ኢንተን አሜሪካ ለስብሰባ ተጠራዊድና ትኬቱን አሳየን ብቱ አያሳያትም። ጋይስ ወዴት እየሄድን ነው? ብቻ እስኪ እንቀጥል። እንግዲህ ምክንያቱም ይሄ ሰውዬ ሰማንያ ሶስት ቺኮችን ያጭበረበረው እንግዲህ ሴቶችዬ ምን ያህል ከባድ ጊዜ ላይ እንደደረሳችሁ ማንን ማመን እንዳለባችሁ አይታወቅም። ብቻ በጣም የቆንጆ የመልከ መልካም ወንድ ነው። ሀቢብ አጠገብ ያለውን ልጅ ፎቶ እየለጠፈ ነው። በሱ ፎቶ ነው ብዙ ሴቶችን ሲያጭበረብረው የነበረው። እኔ እንዳልሆንኩኝ ወቁልኝ በላቸው። ስክሪን ሪከርድ አርጎ አንተ እንዳልሆንክ እኔ እኔ አደለሁም እና ሳይብም እንዴት መግባት እንዳለብኝ ራሱ አላቅም እና ይሄ ነው እንግዲህ የዚህ ልጅ ፎቶ እየተጠቀመ ነው ያን ሁሉ ሴቶች ሲያጃጅል የነበረው። እኔም ራሱ ቪዲዮ ለመስራት እሞከራለሁ እኔ አይደለሁም ሳናገራቸው የነበረው የሚያውቁ በአንተ ፎቶ ስለሆነ እሱ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶች እናያውቁት ቪዲዮ እየቀረጸ ሚዲ ኮል ያወራቸው እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚ የዚህን አሁን ያያችሁትን ልጅ ፎቶ ለጥፎ ቢጀነጅናቸውም ሴቶቹን አሁን ግን ማርኮስ በሚል የቲክታክ አካውንት መጥቷል ማለት ነው። እውነተኛ ፊቱን ይዞ ስሙት። ብቻ አንድ ሲጀመር አርቲፊሻል ጸጉር አስተክሎ ሁለት፣ የሆነ እኔ በጣም በቃ እኔ እንደዚህ ብዬ ምንም መልስ አልተሰጠኝም፣ ተረዳሽኝ። እኔ በጣም ሰልችቶኝ ነው ዝም ያልኩት። እኔ ከፍቼ መናገር ቻለው አይዶ ምንም ኤቪደንስ የላትም እኮ ኤቪደንስ የላት ከደህናት ለምንድና? አንተ ሀቢባ ቤት ስትጠየቅ በስነ ስርዓት እየመለስክ አልነበረም ወይ? እየመለስክ ካለ ሆንሽ ቀን የቀጠረችኝ ቀን ይሆንሽ ስራ ቀጠሮ ነበረኝ፣ ስራ አለኝ። ስላልተመቸኝ ነገር ጌልኝ ነው ያልኳት። እነሱ ግን የሚያውሩት ብዙ ነገር አለ። መረጃ ሳያመጡ ለምን እንደዚህ እየከፈተች? ወይስ ሚሙ እኔ አንድ ነገር ላፈላሽ፣ እንደዚህ ከፍተው ማለት ነው። ካሜራ ከፍቷል። እየሰማሽ ነው። እንደዚህ ከፍተው የእኔ የላኩላቸው ቴክስት ካለ ሰማንያ ሦስት ካለ፣ ለምን እንደዚህ እየከፈቱ ለምን አያሳዩም? እነሱም ማነታቸውን ከፍተው ነው እኔ እኮ የምለው

የኔ በምን መንገድ ገንዘብ እየላኩላቸውና ሳፖርት እንደማደርጋቸው ነው የተናገርኩት። እናትየዋ መጀነጅ ነው አይደብርህም? ነቅሎ ወጣ ማለት ነው እንግዲህ። ጋይስ ይህ ማለት ልክ እናቴ እናትየውንም እንደሚጀነጅን ማስረጃ ሲያወጡበት ነቅሎ ወጣ ማለት ነው። ይሄንን ምንም ማስተባበል አልቻለም። በጣም የሚደንቅ ነው የሰው ልጅ መጨረሻ እግዚአብሔር ምስክሬ ነው። እዚህ ጋር መድረሳችን በጣም ይደንቃል። ብቻ እስኪ ሀቢባ ሌላም ያለችው ነገር አለ። እየተወራ ያለው ስለ እኚህ ሰውዬ ነው ኦኬ። እየተወራ ያለው ስለ እኚህ ሰውዬ ነው እንድታያችሁ። ሌላም ደግሞ ትሰራለኝ። ይሄም እሱ ነው። ሴቶችዬ ንቁ፣ በእናታችሁ በእናታችሁ ንቁ። የማዳን ቅመሞች በተለይ አትሸወዱ። ኦንላይን ላይ ያለ ፍቅር ሁላ እውነት አይደለም። በጣም ጥቂት ነው እውነተኛ ፍቅር ያለው እሱም በትክክል ቪዲዮ ኮል እያወራ በትክክል ራሱን ገልጦ እያሳየ ከሆነ ነው እንጂ ቪዲዮ ኮል ሳያወራሽ ከባድ ነው። ብቻ እስኪ እንስማው እስቲ አ ኦኬ። በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭ እና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውር ያደረገበትን ፎቶ አሳያቸዋለሁ። ትክክለኛ መልኩ እዩት፣ ይሄ ነው ፎቶ እና ጽሙን ሲላጭ እዚህ ጋር እዩ። እሱ የሚያሳያችሁ ላይ ጽሙ ሙልጭ ስላደረገ ወጣት ይመስላል። እዩ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኙት እንትን ይሄ ነው ቢኒዲሽ ነው የሚባለው ሶፍትዌር ኢንጂነር አይደለም። እኔ በዚህ አልስቅም። እኔ ወደፊት ልጅ ወልዳለው ሴት ልጅ ላሳድግ ስለምችል ሴቶች እንደዚህ ሲሸወዱ አይቼ አልስቅም። ግን አንድ ነገር ማለት ፈልጋለሁ። አንድ የዲሽ ሰሪ እንዴት ያጭበረብሯችኋል፣ ያሞኛችኋል። ይሄ ልጅ አሁን ይሄ መረጃውን እያወጣ ያለው ልጅ እንግዲህ በሱ ፎቶ ስለትት እውነተኛ ይሄ ልጅ ቢሆን እየጀነጀናችሁ ያለው እንደው በዚህ በውበቱ ተማርከው ነው ምናምን ሊባል ይችላል። ፎቶውን ስለለጠፈ ማለት ግን ቪዲዮ ኮል አውርታችሁ እውነታውን ብታወጡት መልካም ነው። ብቻ የዲሽ ጠጋኝ ሸውዷችኋል። ዲሽ እየሰራ ነው የሶፍትዌር ኢንጂነሪንግ ነው የሚለን ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግ ነው ነበር ጠጋኝ። ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑት ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን አገር ለ10 ቀን አሜሪካ ሀያ ቀን ጀርመን፣ በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው። እሱን የሚያክል ሶፍት ሶፍትዌር ኢንጂነር ስተዲ ማለት ነው 24000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል 24000 ነው ደሞዜ 24000 ዩሮ ነው ደሞዜ ቪዲዮ ላኪ ካለ ሲጀምር የርቃን ቪዲዮ ላኪ ካለ ከባድ ማለት አሁን ባለው ሲቹዌሽን የርቃን ቪዲዮ ዝም ብለሽ እንደ ቀልድ ገላሽን ገላልጠሽ መላክ እጅግ በጣም ከባድ ነው ህይወትሽን ላያሳጣሽ ነገ ገንዘብ ካላክሽ እፖስተዋለሁ ቪዲዮን ሚዲያ ላይ አወጣዋለሁ ይልሽ፣ እዛኔ ይሄ ስንት ዓመት የደከምሽበትን ስንት ዓመት የለፋሽበትን ስራ ገንዘብ አሳልፈሽ ልትሰጪ ነው ማለት ነው። በዛ ሰዓት ደግሞ እጅሽ ላይ ምንም ሳንቲም ከሌለ ህይወትሽን ልታጪ ነው ማለት ነው። ብትለምኙ አልሰማ ሲልሽ፣ ብሞትስ ብለሽ ነው ወደ ሞት ምትጪ። እባካችሁ የማዳም ቅመሞች ይሄ ቪዲዮ እንዲህ አይነት ኬዝ ለሚገጥማቸው ወይም ደግሞ እንዲህ ስስ ጎን ላላቸው ሴት እህቶቻችን ላኩላቸው። ሴቶች ንቁ፣ በቃ ንቁ፣ ንቁ። በጣም ያበሳጫል። እግዚአብሔር በሚያውቀው ማለት ነው። እና በዚህ ጉዳይ ደግሞ እጅግ በጣም ተበሳጭቶ ዮኒ አንድ መልእክት አስተላልፏል። ሰላም፣ እንዴት ናቸው? ማን ነው ክብሩ ይስፋ፣ ክብሩ ይስፋ። የእናት የእናትና የልጁ እዚህ ጋር ደግሞ ሌላ ትኩሳት። ይሄ ሰውዬ ወገን ያለቀ ቦሲ ብሳት ብዬ ጨርሼዋለሁ። ማርቆስ ይባላል የሰማንያ አራት ሴቶችን እሙ በቪዲዮ እያረገ መያዙ ያዙ። እንግዲህ እንደምታጅቁት እንትና ቤት ተገኘ ሀቢባ ቤት 84 እሞ እሞ አደባባይ ላይ እንግዲህ መያዙ ተሰምተዋል። የእርሱ አይደለም ይገርመን ሁልጊዜ እንናገራለን ሴቶች አትሰሙ እኔ በእሱ ነው መፍረድ ያለብን ወይስ በሴቶቹ ሁልጊዜ እንናገራለን ሴቶች አትሰሙ ያለው እቀበለዋለሁ እኔም ማምንበታለሁ ምክንያቱም በዛ በቲክቶከሮች ከአሜሪካ እንዲ ቪዲዮ ላኪልኝ እያለ አንበሳ ሲያወርድላት ምን ሲል ያ ያኔ በቴሌግራም የብዙ ሰው ቪዲዮ ወጥቶ የሆነ ሰሞን ላይ ጉድ ጉድ ጉድ ሲባል ነበር እንናገራለን አትሰሙም። ያለው ይሄ እንቀጥ ግራ እየገባን በየጊዜው እንግዲህ ቴሌግራም ላይ ከዚህ ከአቲን ከሶስት ከአራት ወር በፊት ቴሌግራም ላይ ባለ ኪውከምበር፣ ባለ ካሮት፣ ባለ ድንች፣ ባለ ምዘይ፣ ባለ ሃይላንድ፣ ባለ ሻማ፣ ባለ መዶሻ፣ ባለ ማበጠሪያ የቀረን ነገር የለም ስናየው ነበር። እሱ አላርመ ብሏቸው ብራዘርን ደግሞ ሰማንያ አራት ሴቶችን እየላኩለት ቪዲዮ ምንድን ነው? ሀብታሌ ነው የሚላቸው፣ ግልጭጭ አድርገ ይልካሉ። የእሱን ፎቶ በቪዲዮ እንኳን አንድ ቀን አውርቷቸው ያቅም፣ አንድ ቀን በቪዲዮ አውርቷቸው ያቅም። በቪዲዮ የማያውራቸውን ሰው ራሷን እየቆፈረች እነ እከኮች ይልካሉ። አሁን መልሴ ምንድን ነው? አትማሩም። አብዛኛው ሴቶች አትማሩ አትማሩም። ልፋት ነው ጉንጭ ማልፋት ስለማትማሩ በጣም በጣም በጣም በጣም የምታሳዝኑኝ። ሌላ ሴቶችን ማሰደባችሁ የእናንተ ይበላችሁ። ባናትሽ ተተከኝ። ይሄን ምትልኪ ዘግዝቆ እንደፈለገ ይጫወትብሽ፣ አይመለከተኝም። ይህኛውም ፓርት በጣም ትክክል ነው። ምክንያቱም ጨዋ በጣም እጅግ ሃይማኖተኛ፣ እጅግ በጣም ምስኪን ምስኪን፣ ጠዋት ማታ ጸሎት ብቻ የሚያደርጉ አንድ ወንድ ማያወሩ ሴት እህቶች አሉ። እዛ የማዳም ቅመሞች አረብ ውስጥም አውሮፓም የትም አለ አሜሪካም ጭም እነሱ ሁላኑ የሚሰደቡት ሴቶች ተብሎና እውነት ለመናገር በእንደዚህ አይነት ሴቶች ንጹህም ሴቶች ይሰደባሉ። ውይ ሴቶች ነው የሚባለው፣ አንድ ላይ ነው የሚጨፈለገው። እና ምስኪኖቹን ሴቶች አብረን እያሰደብን ስለሆነ ሰው ሚለንን ማንሰማ፣ ሴቶች መንቃት አለብን። የሚያሳዝነኝ ግን በእናንተ የተነሳ ሌላ ጨዋ ሴቶች ሲሰደቡ ስም ሲወጣላቸው ማየት ነው። በቪዲዮ አይተሽ ለማታቂው ሰው ገና ለገና ገንዘብ በላለው ብለሽ ወይም ደግሞ ገንዘብ ይሰጠኛል ብለሽ የላክሽ ሴት በሙሉ እርምጥምጥ መጥጠቃቅ ብዬሻል፣ ቆሻሻ ብዬሻል። የራስሽን ድክመት ሌላ ቦታ ላታገኘው። በቪዲዮ አይተሹ ማታቂው አውርተሹ በቪዲዮ ማታቂ እሱ ብቻ እያስከፈተ ሲያውራሽ እንዴት ነው የፈለገ ምክንያት ቢሰጥሽ ሰማንያ አራት ሴቶች እንደዚህ ትታለላላችሁ። አይ ችግር አለባችሁ። ልክ ነገሩ ሲበለሻሽ ከወጣ በኋላ ደግሞ መታችሁ ወንዶች ማለት እንዲህ ናቸው። ወንዶች አንድ ነው። ለሰማንያ አራት ሴት ለአንድ ወንድ ነው ይለካችሁት። ወንድ እንዳትናገሩ፣ ምድረዱ ቄታ እንዳትናገሪ፣ ወንድ እንዳትናገሪ። ለአንድ ወንድ ሰማንያ አራት ሴት ልትር መጠመጨ ሄደች ልከሽለታል። ተማሩ ሴቶች ተማሩ። አትማሩም ችግራችሁ ስለዚህ ከዚህ ነገር ሌሎቻችሁ የምትማሩት ወንዶችን ልትወቅሱ እንዳትመጡ በጭራሽ ልትወቅሱ ወንድ ልጅ እንዳትመጡ። ሰማንያ ራስ ሴት አንድ ሴት አንድ ወንድ ለመውደድ ለማድረግ እንዲህ ሊያደርግ ሊያበላሻቸው ምናምን ራስሽ ነው ፈቅደሽ ነው ፈቅደሽ ነው ያረግሹ። ወንድ ልጅ አይቶ ነው የሚቀርበው። እምቢ ብት ያረጓት ነው ባለጌ። ዝም ብላ አውራኛት ሁ ለማታቁት ሰው የምትልኩት እናንተ ናት። እሱ አንድም አላከላችሁም አንድ አንቺ ሚሊዮን ጊዜ ልከሽለታል። አንድ አላከልሽ ምሱ። ስለዚህ ሴቶች ሴቶችን ምን አይነት ዘመን እንደደረስን አናቅም። ለነገሩ ቲክታክ ላይ የምትበላቀጡት የምታሳፍሩን ሴቶች ናቸው እንጂ ወንዶች አይደሉ። ወንድ የሚበላቀጥ መረን የወጣ ወንድ አላየ ነው ያየ ነው እናንተን ነው። ዘመኑ ተቀይሯል፣ እጅግ ያሳፍራል። ግን ለጨዋ ሴቶች እግዚአብሔር ያክብራችሁ። ጨዋ ሴቶች እንደዚህ ማተር መጠመጡ ምናምን ሴቶች ውጭ ድልት ይበላችሁ እናንተ እካኮች። ሁለት ብሄር ይጨምርና የብሄር ብሄረሰብ መሙ አንድ ላይ ልቀቅል አንድ ላይ እየገባን የብሄር ብሄረሰብ እናያለን። ሰላማችን መልካም ጊዜ መቻችሁ። ለጨዋ ሴቶች ግን ከመቀመጫችን ብድግ ብለን ክብር መስጠት አለብን። በእውነት ለመናገር በጣም ጨዋ ሴቶች ክበሩልን፣ በርቱልን። እግዚአብሔር አሁንም ዘመናችሁን ይባርክ። ቀሪ ዘመናችሁንም እግዚአብሔር ይጎብኝላችሁ። ጃኒ በቲክቶክ ስሙ ጃኒ ስመኝ ሁና መጥታለች ማለት ነው እንግዲህ ስመኝ ገብሩና ጃኒ ገብሩ በሚል ሚዲያ ላይ በጣም ከፍ ዝቅ እያደረጓት ነው። እኔ ግን ያው እስኪ ቪዲዮውን እንየው በመጀመሪያ ጀስት ሶፈን በቃ ያስቃል። የሚያስቀው ደግሞ የተወነችበት መንገድ በቃ ይሄ ፐርፌክት ስላልነበረ ያስቃል። እኛም የትላንት ማንነታችን ቢጣራ ብዙ የሚያስቁ ነገሮች ስላሉ እኔ ስለ ትወነዋን ብቻ አይተን እንዝናና ከዛ የራሳችሁን አስተያየት ስጡበት። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩ። ስሜትሽም ብቻ እያሳየሽን፣ እሺ። ይሄው ይሄው፣ መጣ መጣልኝ። ይሄው እሱ ነው፣ የዝምታ አባራሪ የመዝሙሮቼ ባለቤት እሱ ነው፣ ይሄ ኮቶች እረኛ የሰላሞቼ እመቤት እሱ ነው። አይኑ ውስጥ ጣታ አለ ይጫወተኛል፣ ጣቱ ውስጥ አይና አለ ያባብለኛል። አይን ውስጥ ጣት አለ ያጫውተኛል ጣት ውስጥ አይን አለ ያጫው ገብቷችሁ አይን ውስጥ ጣት አለ ያጫውተኛል ጣት ውስጥ አይን አለ እስኪ ልድገሙ ጋይስ ልድገሙ ልድገሙ ይሄ ነገር ጣት ውስጥ አይን አለ ያባብለኛል እህ ትወና አይደለም ግጥም ነው እንለፈው ለምን አሁን ላይ በቃ ጀስት ያለፈ ቪዲዮ ነው። ድሮ ሰዎች ሁላችንም ድሮ ላይ የሞካከር ነው ነገር አለ። ስለዚህ ወደኋላ ተኪዶ ተደ ታኪዶ የሁላችንም ቢጣና ብዙ የሚያስቁ የሚያዝናኑ ነገሮች አሉ። ለማንኛውም ብዙዎች ሙድ እየያዙባት ነው። ቤኪንን ነው። ይሄው ይሄው፣ መጣ መጣልኝ። ይሄው እሱ ነው። የዝምታ ያባራሪ፣ የሞዝሙሮቼ ባለቤት እሱ ነው። የህኩቶቼ እረኛ፣ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለ እኔ የተሳሳትኩት ጋር ይሄ ነገር ማለት አልገባኝም። ምንድን ነው አይኑ ውስጥ ጣት፣ ጣት ውስጥ አይን? ጣቱ ውስጥ አይን አለ፣ አይኑ ውስጥ ጣት አለ። የሆነ ነገር ተውጭ አብሮብኛል። እስኪ ዳድ ትወና አይደለም ይህ ግጥም ነው። ግጥም ግጥም ለማለት ወይም መነባነም ብለን የምናስበው ከባድ ሲቹዌሽን። ለማንኛውም እኔ ምርጦች በጣም ወዳችኋለሁ፣ ሴቶችዬ ግን ከዛሬው ቪዲዮ ምን እንደተማራችሁ ኮመንት አድርጉልኝ። ይመቻችሁ።